ሳሰድኩ! ሹ በባለ ቁጥር ተባክን ይመስል ከለልኩ ከነፋስ አይን ሲበዛብህ ደነግጣለሁ። ማምተ ብትጠፋስ ልጋር ደውዳዳኝ ከዓለም ግርግር ያንተን ውድ ምስል የነካሰ ሁሉ ይሰብርህ ይመስል የከረረ ፀሐይ የጋመ ደመና ሸርፎው እንዳይገኝ ሸሽገ አጥቼ ደብቀ ቸግሮኝ ስቅቅ እያረገኝ ሰሰትኩ ሰሰትኩ ከሰማይ ሰሰትኩ ከመሬት ሰሰትኩ ከነፋስ በዳመነ ቁጥር በዘነበ ቁጥር ሟምተ ብትጣፋስ በምናብ ካየውት በምድር ከማውቀው በትንፋሽ ይመስል አካሌ የሚያልቀው እንስፍስፍ አልኩልህ እንኳንስ ከሌላው ከራሴም ሰስቼ አለውቅም አይደለ በሙሉ አይነይቼ ሰስታለሁ። ሰላም፣ ሰላም ቤተሰቦችዬ፣ እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ እያልኩኝ እንግዲህ ሄሉዬ ቢኒዬ ዛሬ በአዲስ ቪዲዮ ይመጣሉ። እንደዚህ እመር ብሎባቸው፣ እንደዚህ ፏፈሽ። የኔ እርግቦች ዛሬ ደግሞ እንዴት ነው የሚያምሩት! በስመ አብ ከአይን ያወጣችሁ። እርግብ ታውቃላችሁ? እርግብ መስለዋል። ደግሞ ዛሬ ሲያምሩ ነጭ በነጭ ሆነው ማለት ነው፣ የኔ እርግቦች ሰላማችሁ ብዝዝዝዝዝት ይበልልኝ። እንግዲህ ሄሉዬ የኔ ምርጥ ነገር ምንም እንኳን የቢኒሄት ብታስከፋት፣ ነገር ግን ቢኒዬ ከጎኗ ነው፣ ቢኒዬ ካጠገቧ ነው። ምንም ችግር የለም። ያው አንዳንድ ጊዜ ነገሮችን ለምንወዳቸው ሰዎች ወይም ደግሞ ለእኛ መልካም ላደረጉልን ሰዎች ስንል ዝም እንላለን እና ምንም ማለት አይደለም። ሄሉዬ የኔ ቆንጆ ቢኒዬ ካጠገብሽ ነው እንደማይጎዳሽ እናውቃለን። ማንንም እንደማይሰማ እናቃለን። ያው ፕራንክ እንደሆነ እናውቃለን። ሰሞን እየተደረገ ያለው ግን ደግሞ ያውኛ ቅር ያለን ሄሉዬን አሟት አለ፣ ትክክል አይደለችም። አሁን በሚለው ነው እንጂ ፕራንክ አታድርጊ አይደለም። እና አንዳንድ አሽቃባጮች ደግሞ ምን አገባሽ እህቱ ፕራንክ እያደረገችው ነው የምትሉ እኔን ካላገባኝ ሲጀመር እናንተንም አያገባችሁም። ግን ደግሞ ሄሉዬ ስትከፋ ማየት እኔ አልፈልግም። በጣም ነው መውዳት ሄሉን እግዚአብሔርን ቅንጣት ታክል ትንሽ እንኳን ተከፍታ ማየት አልፈልግም።